ሀለመ አለመ ሀመ ታመመ ሀመመ ተመቀኘ ሀሰመ ከፋ ሀረመ ተወ የእህል የፆ ሀርተመ ጎሰቆለ ሀተመ አተመ ሀደመ አንቀላፋ ሀደመ አወጋ ተረታ ልህመ ላመ የገራምነት የዱቄት ለምለመ ለመለመ ለተመ ወገጠ አሸ ፈተገ ልጦ ኩርድ አደረገ ለጎመ ለጎመ ገታ ሰለመ ፈታ ሰረመ አጠለቀ አሰጠመ ዋጠ ሶርየመ ሶርኤም ለምድ አወጠ ሰቀመ ማረከ ሰተመ ደረሰ ሰአመ ሳመ ሰከመ ተሸከመ ሴመ ሰየመ ሾመ ሰገመ አሰረ ረመ ረመመ የብራና

ተረጎመ ተቃወመ ተከራከረ ተቀጀመ ቂም ያዘ ተነወመ አለመ ደመ ተድመመ ተደመመ ተደነቀ ተጸመ ተጽመመ ቸልቸል አለ ተፍእመ ጎረሰ ንዕመ አካለ ኖመ ነወመ ተኛ አለመ አለመ ፈጠረ አስተሀመመ አስተጋ ተጋ አስተቃሰመ አሟረተ አረመ አርመመ ዝም አለ አልኮመ አስነካ የነገር የከንፈር አቀመ ቆረጠ አተመ ተቆጣ አነመ ሠራ የልብስ ኤመ አጀመ መሰገ ሰበሰበ አደመ አማረ አግደምደመ አግደመደመ የእግር ግድምድም ከመ ከመመ ቆረጠ ከረመ ከረመ ከተመ ጫፍ ሆነ ወስከመ ሰነገ አሰረ ጠለፈ የማነጀ ዝህመ ሞቀ ዘመ ዘመመ አሰረ ለጎመ አፈነ ዘንመ ዘነመ ደህመማ አፈረሰ ናደ ደምደመ አጎተነ አጎፈረ የጸጉር ገረመ ተፈራ አስፈራ ሳርየመ ሳርኤመ አገመ ገዘመ ቆረጠ ገደመ አገደመ ጠለመ ከዳ ሸፈተ ጠመ ጠመመ ጠመመ ጠቀመ ሰራ አደሰ የግንብ ጥመ ጠአመ ቀመሰ ጦመ ጠመመ